ሳይኮ ነው ወበረካቱ። እቤት ሰዎች እንዴት ናችሁ? አልሀምዱሊላህ ደህና ነን እያላችሁ በሰላማችሁ ብዝት ይበል እያል ዛሬ ይቺን ቆንጆዬ ልጅ ይዤላችሁ ነጥቻለች። ትቅሯል። ልጅ ምን ጥቁር ነው ቸኮሌት ነው ቆንጆ። የት እንደምንገኝ ደግሞ ላሳያችሁ መጀመሪያ እንዴት አያችሁት? በጣም ደስ ይላል። እና እስኪ ቤት ብልሽስ እንዴ፣ ወስደቻለሁ። ሰላም ባያችሁ፣ ሰላም፣ ችግር የለም። ሰላም የአይሻ ቤተሰቦች ነው። ባህር ዳር አይሻ ሆኗል። ሰላም የአይሻ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለው፣ እግዚአብሔር ይመስገን። ስራት እባላለሁ ከሻ ጋር መፈመስ ትፈልጋለህ ያፈምሷትም አዎ። እና በቅርብ የመጣች የስደት ተመላሽ እህታችን ናት እና ብርታቷት ታች ኮሜንት ማስቀመጫው ጋር ዲንፋን አስቀምጥላችኋለሁ ብዙም ተከታይ እኔም ባይኖረኝም ያላችሁት ግን እየገባችሁ ሰብስክራይብ ላይክ አድርጉልኝ። ለሌላ የምታደርጉት እና ወደኛ የምታደርጉት እና ሰብስክራይብ ሼር ላይክ ላይክ ማድረጋችሁ እንደውም አትርሱ። ቪዲዮ ስትገቡ መጀመሪያ ላይክ ላይክ እየጠፋችሁ እየረሱት ነው እንጂ አይ አይጠፋችሁም፣ ለክፋትም አስበው አይደለም ግን፣ እየረሱት ነው እና አትርሱ፣ ላይክ ማድረጋችሁ

የስደት ላይ ሄድኩት የምሰራባቸው ሰዎች አዲስ አበባ ምን ይዳሉኝ ይዘው ይሄዱ ማለት ነው። ፓስፖርት አውቶ ምናምን በራሳቸው ብር ነው ያሰሩት። ምክንያቱም ኢትዮጵያዊ ናቸው፣ አዲስ አበባ ብሬ ሲሰራባቸው የነበሩ ሰዎች ማለት ነው። እዛ እዛ ሩዋንዳ ሂጄ ሁለት አመት ነው የቆየሁት፣ ሁለት አመት ነው የቆየሁት። መሀል ላይ ዩቲዩብ አልወድም ነበር፣ እንደዚህ ሲያወሩ ማ እነዚህ እብድ ናቸው፣ እንደብቻቸው የሚያወሩ እላለሁ። ከዛ በኋላ የሆነ ጊዜ በህልምሽ ያለ አይደል? በህልም ያየው ማለት ነው። ክፈች ክፈች የሚለኝ ሞራን መጣ። ምንም ነገር እኮ አልችልም። ከዛ ምንም አላውቅም። እርግጥ አሁን ብዙም አይደል፣ ግን ከበፊቱን ይሻላል። ማድረግ አልችላ የኢትዮጵያ ሌቦች ናቸው በነገራችን ከውጭ ነን ካልሻቸው እና ከሀገር ውስጥ ያሉ ዩቲዩበሮች ሰው ይለያሉ። ከውጭ ነኝ ካልሻቸው ማለት ብሽ ሙጥጥ አድርጎ መላስ ስለሚፈልጉ በጣም እንትን የሚሉት ምን አለኝ ድናገር ስራ ዘሐበሻ ይባል ምን አይ አምንም ጭንቅ የለኝም እሱ እንደዚህ ዩቲዩብ ልከፍት ነበር ምናምን ስለው ማለት ነው አምስት ሺህ ብር አለ ለምን እኔ ቪዲዮ ሰርቼ ለ ለመክፈት ለመክፈት ነው። ለመክፈት አዎ፣ ለመክፈትና አንዳንድ ቀን በሳምንት አንድ ቪዲዮ ሊለቅልኝ ማለት ነው። በወር አራት ቪዲዮ ቪዲዮ የምቀርጸው ራሴ ነኝ። በራሴ ቪዲዮ የምናም ልክ ያለት ኤዲት አርጎ እንት ለማን ደሞ ያን ከማረግ ለምን አያስረዳሽም? ደሞ እኔ እኮ ምግብ ስለምሰራ ብዙ ኤዲት ማድረግ ምናምን እንት ለነገ የቅመሞችን ራሴ ስለምናገር ማለት ነው። ከዛ እሺ ምናምን ብዬ

ሁለት ሺህ ብር በሳምንት ሶስት ቪዲዮ ሊሰራልኝ ከፍቶልኝ ምናምን አብሪኮ ይባላል አብሪኮ ዩቲውብ ካወቅሽ ማለት ነው። ከዛ እሱም በታማኝነት ከፈታልኝ። አንድ ጊዜ ብቻ ነው ብር ራሱ ብዙ አልተቀበለኝም። ትንሽ ቀን ተቀበለኝ። ከዛ በኋላ ችግር የለውም ብሎ በራሱ ሰራልኝ። ከዛ እግዚአብሔር ይመስገን ዩቲውብ እራሱ ሼር ማድረግ ጀመረ። እኔም ላይቭ መግባት ላይቭ አምስት ተኩል አምስት ሰዓት ተኩል ቁጭ እያወራ ነበር ማታ አለይ ማታ ሰው ቀንቀነው የምገቡ ልጆች ማውጥቴ ሲሄዱ ስራዬን እየሰራው ምናምን ማለት ነው። ከዘንድ ዘንድ እንደዛ እያረኩ እግዚአብሔር ይመስገን ሞኒታይዝም ቶሎ ሁሉን ነገር ቶሎ ተሳካልኝ። ከዛ በኋላ ያው ኢትዮጵያ እዛ ሩዋንዳ ማለት ነው ክፍያው በኢትዮጵያ ነው፣ ደመወዙ አዎ፣ ሀበሻ ስለሆነ ሰድ ስለሆነ

መጥቼ ሐምሌ ላይ ነው ሰኔ ሀያ ሰባት ነው የመጡት፣ ሐምሌ ሊገባ ሲል ማለት ነው። እንደ አሁን ዓመት ሊሆንሽ? አዎ ዓመት ሊሆን ነው። ከዛ አዲስ አበባ ነው ከአክስቴ ጋር የነበርኩት አዲስ አበባ። ልክ እንደመጣሁ አስራ አምስት ቀን መጀመሪያ ወጥቼ ፀበል ገባሁ። ከዛ ከአስራ አምስት ቀን በኋላ አርሾ ሆስፒታል ሀያ ሁለት ማለት ነው ጽዳት በሦስት ሺህ ወር ገባሁ። እዚህ አዲስ አበባ ብቻ ማለት ነው። ምክንያቱም ክረምት ላይ ነው፣ ሌላ አማራጭ ስራ የማታገኝ ግን ያገኘሽን ስራ መስራት አለብሽ። ቁጭ ማለት ደግሞ ከባድ ነው። ካርድ ራስ ይቸግራል፣ ያንን ታወጫለሽ። ከዛ በሁለት ሺ ብር ገባሁ በሶስት ሺ ብር ነው ያንን ስራ ሳላጎን እንትን ሳልል ደሞ ሳልወጣ ከዛ ስራ የሆነ ስራ አገኘሁ። እዚሁ እኔ አፈላልጋለሁ እየሰራሁ ጓደኞቼን ሸፍኑ ልኝ ብዬ ቀረሁና ምግብ ሰርቶ መውጣት ነው። ሁለት ሺህ ብር በሳምንቱ ለቀን ነው ምገበው ማለት ነው። ከዛ ሰርቼ አልተመቸኝ። ነገ አልመጣም፣ የሰራሁበትን ስጡኝ። ምንም ያልተመቸሽ፣ ብዙም ደስ አላለኝ። ወንደላጤ ወንደ ብዛ እህቱ አለሽ ምናምን፣ ግዙ ናቸው ተጠራቆ ነው የሚኖር። ከዚህ የሰራሁበትን ሁለት መቶ ተቀበልኩና ወደ ቤቴ ከዛ በነገተው ዛኝ ስሬ ሆስፒታል ጋር ወጣው አይደለ? ከዛም እዛ እየሰራ ሆስፒታል ጋር ሁለት ወር ሰራው። ሌላ ዴይ ኬር ገባ እዛው ሰፈሬ ታክሲ የሌለበት ምናምን 5500 ብር ወር፣ ግን እሑድ ቅዳሜ እረፍት አየሽ ብሎ ነው። እሑድ ቅዳሜ እረፍት ካላንደር ደስ ይዘጋል፣ ይዘጋል፣ የግል ነው ከዛ እየሰራው እየሰራው ለገና መጣው ቤተሰብ ጋር ሰጋ ቆይቼ ምናምን ፕሮግራም ነበረኝ፣ እሱን ጨርስ ስካራኩ በኋላ አዲስ አበባ እዚህ ባህር ዳር መኖር ጀመርኩ ማለት ነው። ባህር ዳር ማክሰኞ ዕለት መጥቼ የሆነች ልጅ አገኘሁ፣ ሐሙስ እለታ ማለት ነው። እንደው ከአዲስ አበባ ነው የመጣሁት ሀገሩን በደንብ አላቀው ምናምን ስላት፣ ቃሪያ ምናምን ጀምር ያለችን እንደዚህ አትክልተኛም እንደዛ ነው የምንሰራ፣ አምስት ኪሎ ቃሪ ይዘሽ ነው እና ከዛ ጀምሪ ብላ ነገረቻች፣ አበረታታች ማለት ነው። ከዛ ቅዳሜ ለት ወንድሜን ቀበሌ አራት ነው እንደሚያመጣ የመጣ ነግረኛለች። ወንድሜን አመጣኝ፣ ቀበሌ አራት መጣው፣ አምስት ኪሎ ቃሪ ይዘ፣ አላለቀችም ግን አምስቷም አላለቀችም። በነገታው ደግሞ እሑድ ነው፣ እሑድ ያልሰራ። ከዛ ሰኞ ለት ደግሞ ሄድኩና ከአምስት ኪሎ አይደለም ትንሽ ነው የተረፈችው። ስድስት ኪሎ አመጣ። ከዛ በሁለተኛው ቃል ፈቶ ብር ነው የተረፈ ማምጣት መምጣት ጀመርኩ። ከዛ እንደዚህ እንደዚህ እያልኩ እስከ 13 ኪሎ ማውጣት ጀመር። 13 ኪሎ ቀን ያልሽ ከ5 ኪሎ ተነስቼ ማለት ነው

አላቃቸውና የደንብ ልብስ አለበት። ሄጄ ቁጭ ብዬ ከዛ መጡ መጡ ሲል ደንብ አስከባሪ አጠገቤ ነው ማለት ነው። የቶቹ ናቸው ልብሳቸው ያለ ከዛም ጫለኝና ቀማኝ ማለት ነው። ከዛ ራስ ስጠኝ፣ እኔ እኮ ስለማላውቃችሁ ነው። ሮጥ ነበር ነው ከሌላው ፌስታል በለጠብሽ፣ ከኔ ራሴ ከቃሪው ከቃረው የአምስት ብር ፌስታል በልጦብኝ ማለት ነው። ከዛ በኋላ ግን ሰጠ አዲስ መሆን ስላወቀ ዝም ብሎ አውቆ ነው ሊታዘበ ምናምን አንተ ነው ያለ ማለት ነው። ከዛ በኋላ እንጂ በቃ ለሌላ ጊዜ ግን እኛ ስለታይሩ ይችላልኛ አራ በደንብ ብሮጣለሁ ላጠር ከዛ በሌላው ቀን ደሞ ምና ከዛ ማለመር መራራት ምናምን ጀመርኩ ማለት ነው። ግን ከንትንሽ ላይ እንጂ አሁን ከስደት ቆይተሽ የስንት ነገር አይተሽ ገብተሽ መጥተሽ ከዚህ መስራትና ማለት አሁን እዛ ብዙ ነገር አይተሻል፣ ብዙ ነገር ተሻል ደክመሻል። እና እዛ ሳይሆን እዚህ መጥሽ ይሄን ስራ መስት ሰሪ ምናምን አልደበረሽ ማንች? እኔ ከዛ ስመጣ ማለት ነው፣ ጭንቅላቴን አሳምኜ ነው የመጣሁት። ጭንቅላቴን ያሰማሁት እንዴት መስለሽ፣ አገሬ ላይ ገብቼ የተገኘውን ስራ ሰራለሁ። ለምን ቢስቱራ አይሆንም ብዬ አሳምኜ ስለመጣሁ ምንም አይወስደኝም። ምክንያቱም

ብዙ ጊዜ አሁን ብዙ ጊዜ በአብዛኛው እህቶች የምንሸወደው ምን መሰለሽ፣ እዛ ሆነን እየሰራን ወይ ለቤተሰብ እንልካለን። ቤተሰቦቻችን ጥሩ ካልሆኑ ቤተሰቦች ናቸው የሚያጠፉብን፣ ወይም ደግሞ በጓደኛ በባል እየተባለ ያ ያ ነገር እየተላከ ነው። በአብዛኛው በቃ የምንሸወድ እንደዛ ነው። ወይ ወንዱን መጥፎ የሆነለሽ ሚስት አድርጊ ምናም ብዙ ነገር እንትን ይሉብሻል። ከድሜሽም ከጉልበትሽም ከሁሉም ሰት ሁ የምትቀርቤት አጋጣሚ ያለች ሰርተሽ እንዳልሰራሽ ማለት ነው። አንቺ ይህ ነገር ያላቀጠለች እኔ በብር ጉዳይ አንደኛ ደመወዛችን እንዳዲስ አበባ ነው ብዬሻለዛ። ብዙም እንደ አረብ ሀገር ሰዎች ስለማይከፈለኝ ለቤተሰቡ ተሳረ፣ ግን በራሴ የፍቃድ እንጂ እንደዚህ በልቶ ምናምን አደ ገንዘቤን ተመልቼ አላውቅም። ከዛ ደግሞ እዛ ሰው ሀገር ላይ አራት አመት የሆነ ቆይታ ያለሽ አንድ አመት ሁለት ከተለወጥሽ ባንድ አመት ተለወጫለሽ፣ ታውቂያለሽ። ግን አንድ አመት ሁለት አመት አይተሽ ማትለወጭ ከሆነ ሀገርሽ ምትሽ ከዚህ ሰዎች ጋር የሆነ ስራ መስራት እዛ እድሜሽ ልጅነሽን ከምትበይ ይሄን ሰው ሀገር ብዙ መቀመጡ ብዙ መስፈት፣ አንቺ እኮ ማለት ተለወጭ ካለሽ ውጭ ስለሽ አይደለም ትለወጭ፣ እዚሁ ነሽ በረከት ካገኘሽ

በስማምን ትታፈስብ ምንም አይመስልም። እንትን ነው አንዳንዴ አስበሽ የምትመጪው ነገር ይኖርሻል ይሆን የሁሉም ሰው የሆነ ነገር ይኖረዋል አይደል? አስበሽበት ውስጥነሽበት የመጣሽው ነገር እንዳልሆነ ሁሉ ምናምን ስታገኙ ልክ እዛ ሂደን ሳንቀየር እንትን እንደምለው ያን ነገር ትተሽ መጠሽ ሁሉን ነገር አድርገሽ መስዋዕት ከፍለሽ መጠሽ እዚህ ደሞ ያ ነገር ሳይሆን ሲቀር ተስፋ ትቋጫለሽ፣ ያስጠላሻል እና ዳግም ለስደት ደግሞ ትመኛለሽ እንጂ ስደትን ማንኛውም ሰው ወድዶት አይደለም፣ ደስተኛ ሆኖ አይደለም። ቤተሰቡ የሚርቀው ማንም ሰው ድልቶት አይደለም። መቼም ሰው ሀገርን የሚያስበው ማጣት መቸገር ነው፣ ስደትን የሚያሳስበን እንጂ ተመችቶት የሚሄድ ሰው መቼም የለም። እና እንደዛ ነው እህቶቼ፣ ብርስጥ እንደዚህ እያሰባችሁ የሆነ ነገር ስትገዙ ራሱ በስርዓት አንተም በሉ አስቀምጡ። አሁን ማለት ጊዜው እየከበደ ነው የሄደው። እኔ የሆነች ልጅ ምን አለች መሰለሽ ጆርዳን የምትኖረው እና ይህን ብዬ አንቺ ቅድም እንዳልሽ ማለት ነው አስር ሺ ብር ክፈይና ልክፈቅልሻለ ይላል። እንዳት እኔ ልክልሽ ያለው ቪዲዮ እንዴት እንደምትካች ምናምን መስራት የምትፈልጉ ልጆች ካላችሁም አሁንም ቢሆን ብር እንዳትከፍል፣ ወላ አምስት ሳንቲም እንዳትከፍል ኤዲቲንግ ምናምን ላይ ዩቲዩብ መሰልጠን ትችላላችሁ። በጣም ቀላል ነገር ነው። ከዛ ነው ቪዲዮ ሰርቼ ልክ እንደፋለን ታካቻል ፋሪ ቪዲዮ እንትነው እንት እንደሚከፈት ምናምን ይሰራላችኋለን፣ እንልክላችኋለን። በቴሌግራም በዋትሳፕ ቢያናገሩ፣ ለምን ብራችሁን ትበላላችሁ እንዴ? ለምን ለፍታችሁ፣ ስንት ተለፍቶ ስንት ሽንት ቤት ያረብ ሽንት ቤት ተፈግፎ ነው የሚመጣ ብሩ። እንደዛ ደክማችሁ ለፍታችሁ ያገኛችሁትን ገንዘቡ ለምን ያላግባብ ይወጣል? አገኛለሁ ብላችሁ እኮ ሌላ ወጪ እያወጣችሁ ነው። ስለዚህ እንደዚህ አይነት ነገር አትበሉ። ዩቲዩብ መስራት የምትፈልጉ ልጆች ካላችሁ አናግሩኝ። እኔ ወላሂ አከፋፈቱን ምናምን አሳያችኋለሁ። የሚሰሩ ልጆችም ደሞ ቻናላችሁን ቢያላችሁ ምናምን ካለ በጣም ታማኝና ጎበዝ ልጆች አሉ። እነዚያን አገናኛችኋለሁ። ከአሁን በፊት ሲያስተካክሉ ናቸው የሚሰሩ ልጆች ማለት ነው። እና ይህንንም ብላችሁ ሌላ ምንም ማስተላለፍ የምትፈልጉ ነገር

እና በቃ ሌላ ጊዜ ኧረ ለመጀመሪያ ጊዜ ነው። አሁን እራሱ እየተጠራጠርኩሽ ነው። እዚህ እንዳታስቀሪ የፈራሁት ነው። ቤተሰብ በሰላም መግባቴን እራሱ እሱ ነው የሚያውቀው፣ አላውቀውም ነው። በቃ ተይ፣ እነሱ ያውቁታል እኮ ምን ትለኝ? ያስቀምጡልኝ ትርጉሙን እና ጀረግ ጎደች ትርጉሙን ሌላ ጊዜ እነሱ ቢንገሩ ቤተሰቦችሽ ይንገሩ። ይነግሩኛል፣ ይነግሩኛል። እና ላይክ፣ ሰብስክራይብ ያደርጋቸው። አበረታቷት፣ አበረታቷት። አይከፈልበትም እናንተ ምንም የሚወጣ ነገር የለም። እና እንደዚያ ነው። ፌመሶቹን ከምተኛም እኮ የምሰምሳለን አይቀርም እነሱ እኮ ማለት ነው የዩቲዩብ አስተካክልልኝ ብዬ ስደውል ማለት ነው። የት ሀገር ነው ያለሽ? ኢትዮጵያ ጋር የለም። ዝግት ያለው ነው በየቀኑ የትንሽ የትንሽ ነው ያለ ነው። ቶፊክም የትንሽ እና

ሼር ሊያደርግልሽ አንቺ ሰብስክራይብ እስከምትገቢ ሊያግዝሽ ነው መጽሐፉ የሚለው ማለት ነው። እሺ ከዛ 800 ብር ገዝቼ በቴሌግራም ላከሊ። መጽሐፉ አነበብኩት። ከዛ በኋላ ስልክ የለም፣ ምን ይለጻጥ። መጽሐፉን ገዝተሽ፣ መጽሐፉ ከገዛሽ በኋላ የምን ሼር የምን ሰብስክራይብ፣ ቼክም አያደርግሽ ማነሽ ነው የሚልሽ እና እንዳትሸወዱ። አሁን ደሞ በዩቲዩብ ደሞ ዩቲዩብ ሊንኩን ያስቀምጣላ የቴሌግራሙ። ከዛ በኋላ ብር ይልሻል ብትከፊ ራሱ ማለት ነው። አንድ ቀን ያሰለጠነ እስኪ ያሳላጠነበት ቪዲዮን የራሱ ዩቲዩብ ላይ ልቀቀ ነው ይሎ ምን እኔ ቶፒካውን እዚህ አዎ፣ የሚገርመው ነገር የሚሰሩት ቪዲዮ ወላሂ ውሸት አውሱ አንድ እኔ አዘጋጅቶ ዲኮር ምናምን ምናምን እዛ አሽቃባጮች ወደፊት መጡና እየጠበቅነው ነው ነው አሁን ምናምን፣ በስልክ እንደዚህ

ሲቸገር ከራሳ ለራሳቸው የሆነ ጥቅም ነገር ካላገኙ አሉ ግበሮች፣ ማንም እንዲያግዝሽ አይፈልግም። አሁን የተቸገሩ ሰዎች የሚረዱ ምናምን ለራሳቸው ጥቅም ስላለው ነው። እኔ አሁን እንደዚያ ነው እንትን ያልኩት። እና በተረፈ በቃ ሰላም ሆኖልን በሌላ ቪዲዮ እስከምንገናኝ ድረስ ላይክ ሰብስክራይብ